በያሪኮ መንደር ላይ ሁሌ ጊዜ ጠዋት እየመጣ ቀኑ ሙሉ እየዋለ ሳንቲም ከሰዎች እየጮህ የሚቀበል ለማኝ ነው። ከማን ሁሌ የሚጮህ ወደ ማን ነው? ወደ ሰው። እየሰማችሁ ነው። ሁሌ የሚጮህ ወደ ሰው። አጭሩ ሰውዬ ሲያገኙ ይጮዋል። ረዥሙ ሲያገኙ ይጮዋል። የሚጮኸው ሳንቲም ነው። አሁን ሰዎቹን መስጠት የሚችሉት ከሳንቲም ውጭ ሌላ ምንም አይሰጡም። ኢየሱስ ጌታ ማለት ወደኛ ዘመን አምጣውና የኛ ዘመን አሁን ለማኝ ቢሆን ኖሮ እዚህ ጋር ሲመጣ እኔን ሲያይ ስለ ኢየሱስ ነው የሚለኝ። እዚህ ጋር ስለ ማርያም አይለኝ አይለኝም፣ ስለ ማርያም ስለ ኢየሱስ ነው የሚለኝ። ስለ ገብርኤልም አይለኝም ስለ ኢየሱስ ነው የሚለኝ። ስለ መጣው መልኩ አምላክ ነው የሚለኝ። እዛ ሥላሴ ሲሄድ ደግሞ ስለ ሥላሴ ነው የሚለው። አየ፣ በመጣው ሰው ልክ ሁሉ ጩኸቱ እየተቀያየረ፣ ሰማችሁ ነው? ጩኸቱ እየተቀያየረ ለምን የሚፈልገው ከሰዎች ሳይን ተቀብሎ ምናልባትም የቤት ኪራይ ሊከፍል ምናልባትም ልጆች ሊያስተዳድር ምናልባትም ሱሪ ሊገዛ ምናልባትም ለሚያስፈልገው ነገር ነው የሚጮኸው። ሰዎችም ከዛ ውጭ ያለፈ ነገር ሊሰጡት ሊያደርጉለት አይችልም፣ ለምን ሰዎች ናቸውና። እዚህ ምድር ላይ አለ የሚባል ባለጸጋ ቁጥር አንድ ያለውን ገንዘብ አንተ ላይ ቢያፈስ ማለት ነው ሱ ያለውን ሰ ማልመሰላ አንዳንድ ጊዜ አንተ የሚያስፈልግ ይህ ሰው የሚያስፈልገው ገንዘብ ብቻለም። ይህ ሰው የሚያስፈልገው ብር ብቻለም። ይህ ሰው የሚያስፈልገው እንጀራ፣ ጫማ በቀየር፣ የቤት ኪራይ መክፈል ብቻለም። አሁን ወደዚህ አይነት ህይወት የዳረገው አንድ ችግር አለ። የዓይነ ስውርነት ዓይኑ ታውሯል። አንድን ሰው ዓይን አልሰጠው ይሰማል። አንድ ሰው የሚሰጠው የእለት

ሲወጣ የጢሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። እየለመነ የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢያሪኮ ሰፈር መንደር ላይ ሁሌ ሲለምን እባክህ ወንድሜ የሚለ ብርሃኔ አጣሁ፣ ፍቅሮቼ እናንተ ዘርቼ በላ ነበሩ። በነዚህ ምክንያት ብርሃኔ አጣሁ። እባካችሁ ኢየሱስ እንደሆነ ሲሰማ

በናዝሬት በጌታ በኢየሱስ ክርስቶስ የምታውቀው ገንዘብ አለው የምትለው ሰውዬ ጋር ምጮን ጮት የምትጣራው መጣራት፣ ኢየሱስ ጋር ምትጣራ ሰውዬው ሊሰጥ የሚችለውን ነገር ወይስ ምጠይቀው እና በናዝሬቱ በጌታ በኢየሱስ ዝንበል ምለው፣ እርሱ ግን አለ። ይቺ ሰዓት ተርኒንግ ፖይንቱ ናት፣ የመጨረሻ የሚለወጥበት ሰዓት እንዲያልፉ አይፈቅድም። እዚህ ዝም በልን አይሰማም። ሁኔታን በልጧል። አሁን ጸጥ በል የሚል የደቀ መዛሙርት ጩኸት አንደበቱን ሚዝ ዝም በል ዝም በል አንተ ሚል አሁን እነሱን አይሰማም። እሱ አንድ ነገር ፈልጓል። ሁሌ እንዳይለምን በዚህ ቦታ እንዳይገኝ፣ አይን እንዲሰጠው አይ የሚሰጠው ሰፈሩ መጥቷል። አካባቢ መቷል። ዛሬ አያልፈኝም አለ። ዛሬ የኔ አለ። ያቺ ሰዓት እንዳታዝበት ጌታ መስክር። ያቺ ሰዓት እንዳታዝበት ው መልክ ይመጣል። ለ አንዳንድ ጊዜ ከዛ ውሃው ምን ያደርገዋል? ያምናውጠዋል። እና ቀድሞ የገባ ምን ያደርጋለ? የትኛው ላይ

የሰማሽ ነው አይደል? ኢየሱስ በመንደር ይመጣ ሳት በሰፈር ይመጣ ሳት። ሰውን የምጠይቀው ጥያቄ እንዳትጠይቅ ይሰማል፣ ይሰማል። ሰውን የምጠይቀው ጥያቄ አትጠይቅ። ትክክለኛ ሕይወት ውስጥ ያለውን ነገር ነቅሎ ሊያወጣ አይደል ነው። ልክ ይችላል፣ አሱ ይችላል። እሺ፣ እንደዚህ ነው። ብዙዎች ዘመድ ሊገሰሉት እርሱ ግን የዳዊት ልጅ ሆይ ማረግ እያለ ብዙ ከቀድሞ ይልቅ ከፋ ይቆጨዋል። መሮታ አያችሁ። አንዳንድ ያላችሁበት ነገር ካላ ገሸገሻችሁ ተስማምታችሁ ካላችሁ ይቆያል። ተቃለ ይቆያል፣ ከእናንተ ጋር ይቆያል። መሯችሁ ማለት ነው። ምርሯችሁ ወደ ሚሽነው ጌታ አብዝታችሁ ካልጨዋችሁ ስለ መዝመዛዋና ስለ ትጥቃዋ ስል ምን አደርግላታለሁ? አለ እፈርድላታለሁ፣ አለ። አይ እሷ የምትፈልገው ምንድን ነው? መጽሐፍ ቅዱስ እንደዚህ ላለ አትረፉ ረፍትም አትስጡት ይላል። ሲናገር ከእግዚአብሔር ጋር ስላለ ነገር ሲናገር፣ አትረፉ ረፍትም አትስጡት እግዚአብሔር ጨቅጭቁት። ያ ነገር እስኪማለስ እስኪሆን ድረስ በኢየሱስ ክርስቶስ በሕይወታችሁ የምትፈልጉት ለውጥ እስኪሆን ድረስ በሕይወታችሁ እንዲመጣ የምትፈልጉት በቀየር እስኪሆን ድረስ እረፍትም አት አብዝቶ ጫ ከዚህ በፊት እንደዚህ ግን አልጮህ ነበር መጽፉ ስና እንደዚህ ያ የናዝሬቱ ኢየሱስ ያልፋል ሲባል ስለ ናዝሬቱ ኢየሱስ ሰምቷል። አይን፣ እግር፣ ልብ፣ ኩላሊት ምናምን እሱ ጋር እንዳለ ያውቃል። አልሰማችሁም? በቃ እሱ ጋር ልብ ለሚፈልግ ልብ፣ አይ ለሚፈልግ አይ፣ እየሰማችሁ ነው። ጉንዱች ነው። እግር ለሚፈልግ እግር እሱ ጋር አለ። ሰውየው ያውቃል። የናዝሬቱ ኢየሱስ ነው የሚያልፈው ሲባል ዓይኔ እሱ ጋር አለ አለ። ዓይኔ ዛሬ ቀበላለሁ። ዓይኔ ዛሬ ጠዋት እንደመጣሁት አለማ፣ አሁን ጠዋት በስመ አብ የመጣሁት አሁን ብቻ ነው ያለማ፣ አሁን ይህኛው ነገር እንዳይሆን ወጻጥበል ቢሉት ጮሁ ይጣራለው አስቆሟል አሜን ነው ወይ ለውጤት እስክቀበል ድረስ ዛሬ እንደዛ ነው በአንድ ሰው የሚሆነው እርግጠኛው የምናገረው በጌታ ፊት አብዝቶ ጮኸ ኢየሱስም ቆመና ጥሩታል እንደ መጣ ይመለሳል ጥሩት በዳበሳ ነው የመጣው በዳበሳ እያለ ይሄዳል ጥሩታል ሀሌሉያ አምኖ ላይ ይጮሆ አምኖ ላይ የጠራ ይምጠሁታል። ብያቸዋለሁ ቀድም ቀድሞኮ፣ በእምነት የተጮኸ ጩኸት ነው አዲስ ነገር የሚያመጣ በእምነት የተጮኸ ጩኸት ነው አዲስ ነገር የማታውቁትን ነገር ኃይለኛ ነገር በህይወታችሁ የሚያደርግ አንድ ሰው ዛሬ በእምነት ይጮሃል፣ እግዚአብሔር አምላክ አዲስ ነገር ያደርገታል። ወዳጆቼ እቺ ኢያሪኮ የምትባለው ከተማ እኮ በጩኸት የፈረሰች ነው። ሄሎ የሰማችሁ ነው። በምን በጩኸት በጩኸት እዛው በእምነት የሆነ ጩኸት ፕሪንስፕል ያለው መመሪያ ያለው በቀና እንዴ ጩኸት ተመለሷል። ሰባት አይ ጩኸት በቀና ሰባት ቢጩኸት በቀና ፕሪንስፕል ጠብቀው ጮሆ አፈራርሷል። አሁን የዚህ ሰውዬ ከላይ የሆነ ነገር ይፈርሳል። በእምነት በጮህ አለብን። በጩኸት ከተማ ሆነ ኢየሱስ ክርስቶስ ለዘላለም ያድናል። ሃሌሉያ ግን፣ አንድ መንፈስ ላይ ላይ ይመጣል። እግዚአብሔር ምስክር። አንድ ሰው ለራሱ ብቻ አይደለም። በቤተሰቡ ላይ ያለን ጨለማ በጩኸት ያፈርሳል። ቤተሰቡ ላይ ያለን ጨለማ፣ ለራሱ ብቻ አይደለም፣ ለራሱ ብቻ አይደለም። ሰው ላይ ያለን ጨለማ በእምነት ያፈርሳል። ጮኸ፣ ያፈርሳል። ይጠራል። ጋር ጥሮት በቃ ይጠራሃል በቃ ታውቢሩ ሰዎች በሙሉ ተመልሰው ይጠራሃል። ማለት በጻፉ እንደዚህ ይላል እሱም እሱ እየዘለለ እየዘለለ ተነሳና ልብሱም ጥሎ ወደ ኢየሱስ ምኑ ጥሎ ልብሱን ጥሎ የልበና ልብሱም የሚታወቅበትን እዛው እዛው መንደር ላይ እዛው ሰፈር ላይ ጥሎ ወደ ኢየሱስ መጣ። ክብር ለጌታ ለኢየሱስ ዛሬ በእምነት ስንጨው በእምነት ስትጨው የምትታወቅበት የችግር ልብስ ጥለኸው ትነሳለህ። በእምነት አሜን በሉ። በእምነት አሜን በሉ። ኢየሱስም መልሶ ምን ላደርግልህ?

ይሁዳ ባይኖር እራሱ ይሰጠዋል። ግን አሁን ገንዘብ አለ። አይ ዝም ብዬ አንጠልጥያለው። ተደፍኗል ተደፍኗል። ግለ ክፈል። ኢየሱስም ሂድ፣ እምነትህ አድኖሃል።